ሰበር ዜና ጥላትማ፣ ምን ጊዜም ጥላት ነው። አስቀድሞ መምታት አሾክ ሸዋኪውን ነው። አብርሃም ታደሰ እንግዲህ ብዙ ጥላቶች ስላሉት ደረቱን እያሳየ ቴኳንዶ እየሰራ ይገኛል ማለት ነው። ከጽጌ ጋር በጣም ታምራላችሁ። የማዳም ቅመሞች የእናንተን ቪዲዮ አይተው ቀጠል ሲሉ እናንተ ደግሞ ኢንስታግራማችሁ ላይ እየጨፈራችሁ ያራድዬ ሊማን ይሞታል። ትናንትና ስናገር ነበረ፣ ይኸው ዛሬ ከቻሳ ብለዋል። አይ ካሜራማኔ እንደው አስተካክለ አስረግጬ እኔ የምነግርህ አንተ እኮ ሀቀኛ ዘውነ እውነቴን ነው የምልክ እንዴ እኔ እኮ ሳልጨርሰው ሳልጨርሰው ካቢያዎች ሳልጨርሰው ቪዲዮ ተለቀቀ እውነቴን ነው የምላቸው የማዳም ቅመሞች እናት ግን ምናምን ይላሉ ይሰዳደባሉ። ስለዚህ አብርሽና ጽጌ ደግሞ የፎቶ ስታይል አረ አረ ፎቶ አነሳስ ትጠላል። እስኪ አብርሽ ዘወርበል ዘወርበል። አዎ አዎ፣ እንደሱ ደረትክን በደንብ አሳያቸው በደንብ ምክንያቱም አብርሽ እንደዚህ እናደርጋለን ለሚሉ እያሳያቸው ለፎዛም ለፎዛ ማሳያት ይሄንን ደረትክን ጡንቻን ስታይ ይሄኔ ፎዛ የለችም ከቲክቶክ አለሙ ጠፍታለች። እና እና ስንት ጥላት ያለበት ሰው እና ከጽጌ ጋር ፎቶ ላይ ይነሳ ነው? ስንት ጥላት ያለበት ሰው እና ላይጨፍር ነው? ስንት ጥላት ያለበት ሰው መራት መስራት ይጠበቅበታል። ስለዚህ ማይክል ጃክሰን ይኸው ዛሬም እንደዚህ ሆኖ መጥቷል። እንደው ኮሜንት አስቴት እስኪ ስጡና እኔም ልሳቅ ማለት ነው። ምን ተሰማችሁ በዚህ ቪዲዮ ማለት ነው። ኢንስታግራማቸው ላይ ፖስተው እነደመቁ እንደው የማይጽፉ እኮ ኮሜንት የለም። አብርሽ እንደዚህ አድርገን አብርሽ ፋያለ ዘና እያለ እኮ ነው። አብሶ ደግሞ እሩትዬን ከመሀል ብታረጋት አይ፣ ሲያምር ድምቅ ታብርሽ ካልዳነ ይሙት። እሩታን ነገ መካከል አድርጌታ ብንመጣ ሚዲያው ዲ ብለግለግ እኔ የትም ታዲያ ሰበር ዜና ይሰራ እና አብርሽዬ እውነት ካልዳነ ይሙት። እኔ እኮ ፈታ የምታደረገኝ ነገር ደብሮኝ በቃ ሲደብረኝ አብርሽን ሳይፈታላለሁ። እና ዘና በሉ፣ ዘላም በሉ፣ ሰላም ደሩ፣ የነገሰ ይብለና